ከእግዚአብሔር ክብር ይልቅ የሰው ክብር አትንካ። ትላልቅ ሰው አትንካ። ትላልቅ ሰው ማንም ይነካለው? እውነቱን ለመናገር ማንን ነው የነካ ነው? ትላልቅ ሰው የሚባል ከእግዚአብሔር እውነት በላይ ትልቅ ሰው የሚባለው ትልቅ ሰው የትኛው ትልቅ ሰው ነው? አንድ ትልቅ ሰው በእግዚአብሔር ቤት ውስጥ ማገልገል አቅቶት ጥቅስ ማንበብ አቅቶት ቤርዜሊ የሚባል አንድ ሽማግሌ ነበር። ዳዊት አብረን እንሄድ ሲለው እኔ የሴትና የወንድ ድምፅ መለየት አልችልም የዘፈንና የመዝሙር ድምፅ መለየት አልችልም አለ ሰውየ። ሰው ተተኪ ሳያሳይ የእግዚአብሔርን ቤት በስሙ አርጎ አዳራሽ በስሙ አርጎ በቤተሰቡ ስም አርጎ እውነተኛ አገልጋይ እየበላ እየመታ እናንተ ከእግዚአብሔር ክብር ይልቅ የሰው ክብር በለጠባችሁ። ሸበት ያሉ ሰዎች የትላልቅ ሰዎች በለጠባችሁ። ጉቦና ኮትና ካቦርት የሚያበጣ ሰው በለጠብን። በእግዚአብሔር ጉዳይ ላይ አሜሪካ የሚጠራን ኢትዮጵያ ጠርቶ የሚያንደለቅቀን ሰው በለጠብን ወይ? ከእግዚአብሔር ሕዝብና ከወንጌል ክብር በላይ ጉቦ በለጠባችሁ። ከእግዚአብሔር ክብር በላይ ስልጣናችሁ በለጠባችሁ። ከእግዚአብሔር ክብር በላይ በዋና ዋና መንፈሳዊ ጽሕፈት ቤቶች ውስጥ ያላችሁ ሰዎች ከእግዚአብሔር ክብር በላይ ወንበራችሁ በለጠባችሁ። ወንበራችሁ ይበልጣል፣ እግዚአብሔር ይበልጣል። ይጠይቃችኋል የሰራዊት ጌታ እግዚአብሔር ከእኔ ይልቅ ያከበራችሁትን ጉዳይ እገለባብጠዋለሁ ይላችኋል እግዚአብሔር። ይገለባብጠዋል እግዚአብሔር፣ የሰራዊት አምላክ እግዚአብሔር። የተመካህበትን ነገር ይገለባብጠዋል። ከእጅህ ላይ ይመተዋል፣ የሰራዊት ጌታ እግዚአብሔር። በሰው ፊት ያሳፍረሃል እግዚአብሔር። እግዚአብሔርን ጥሎ የከበረ ሰው የለም። ሰውን ሰው እንዲያከብረን ሰው እየጠፋ ሰው እየሞተ ሰው እየተጣላ ሰው እያለቀ ሰላማዊ ለምን ከእግዚአብሔር ክብር ይልቅ የሰው ክብር፣ ሸሚዝ የሚያመጣ ከራባት የሚያመጣ ሰው ክብር፣ ብር የሚሰጥ ዶላር የሚሰጥ ሰው ክብር ከእግዚአብሔር ክብር ይልቅ፣ የሚያጨበጭብ ሰው ከእግዚአብሔር ክብር ይልቅ ከሚሰደበው ከእግዚአብሔር ስም ይልቅ የዩቲዩብ ሰብስክራይብ ቪወርስ በለጠባቸው። ከእግዚአብሔር ክብር ይልቅ ከጠፋ እግዚአብሔር ስም ይልቅ ከበረብን አይደል? ይሄ ይሄ ዶላርና ብር፣ ገንዘብ፣ ቤት፣ ኑሮ፣ መሬት ከበረባቸዋለን። መሬት ከእግዚአብሔር ክብር ይልቅ ሰው እውነትን መስማት ከሚሰማው ከ የገለባብጠዋለ የሰራዊት ጌታ እግዚአብሔር። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መገለባበጥ የእግዚአብሔር ስራው ነው። ጳውሎስ ይሄዳለው ናቸው እንገናኛታለን። እዛ እግዚአብሔር መንግስት አለ የእግዚአብሔር መንግስት እናንተ ቴዎሎጂያን በቴዎሎጂ ሰማይ የሰነጠቃችሁ ሰዎች እንሄዳለን። እግዚአብሔር መንግስት ምን እንደሰበክ ለኮት ለቪዛ ስትል ምን እንዳወራህ ይታያል። ዶክመንት ፉል ነው። እሺ፣ እዛ እንሄዳለን ወደ እግዚአብሔር መንግስት። ማን ለእውነት አደረ፣ ማን ለሰው ክብር፣ ማን ለዶላር ኖረ፣ ማን ለብር ኖረ፣ ማን ለጭብጨባ ኖረ፣ ማን ለሰው ፊት ኖረ፣ እንታያታለን ሁላችንም። በንት በደቦ የለም። የቃለ ሕይወት አባል የሚሊዮን ጌላ አባል የእንትን አሴምብል ኦፍ ጎድ የመካነ ኢየሱስ አባላት በስተቀኝ የገነት ቸርች አባላት የለም። እዛ በግል ትገባታለ። ኦሮሞ በዚህ በኩል፣ አማራ በዚህ ጋር፣ ጉራጌ፣ ሃድያ፣ ከምባታ በዚህ ጋር፣ ጠላናዊ በዚህ ጋር፣ የምናምን ሰው በዚህ ጋር፣ ትግራዋይ በዚህ ጋር፣ ቤኒሻንጉል በዚህ ጋር፣ የለም። በነፍስ ወከፍ እንቀርባታለን እዛ ታላቁ መንግስት እንቀርባለን በሰው ለዛ ነው ያላቸው። ቅድም ያነባው ክፍል ውስጥ በሰማይ የሚፈርድባችሁ እኔ አይደለሁም ቃሌ ነው የሚፈርደው፣ ቃሌ ይፈርዳል። እግዚአብሔር ዘማሪ ለምን ኖርክ? ለምን ዘመንን አገለገልክ? ይፈርዳል አገኑ ንንኪ ለዶቲ